አንቺ አይደለሽም የምታውቂው እሱን። አንቺ አይደለሽም፣ አጭራሽ አይደላችሁም። በጣም ብዙ ነገሮች እድናት ምናምን ብዙ ነገር ተናግረሻል። የፈለኩት አሁን ደግሞ አይደለችም ልትይ ነው። አሁን ደግሞ መናገር እችላለሁ። አታሳስችኝ ማለት ነው። ይህንን ውሃ ላይሽ ላይ ነው ማለት ነው መደፋ። ምን አይነት ናት? ማስብበት ነገር የለም በቤትሽ ውስጥ የፎቶ ችግር ምናምን ምናምን ካለብሽ ማለት ነው፣ ሰላም ትሆናላችሁ ብዬ አስቤ ነው።

እስከ ዛሬ ድረስ እስከ ዛሬ ድረስ ማለት ነው ለአንተ ብዬ በጥፊ መምታቴ ነው በአንቺ ምክንያት። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የዩቱብ ቤተሰቦች በሙሉ ሰላማችሁ ብዛልኝ። ሰላም እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላማችሁ ብዝ ስፍ እንበልልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። አብራችሁኝ እስከ መጨረሻ ተከታተሉኝ። በእውነት እኔ ሄሉ በጣም አሳዝናኛለች። እንግዲህ እቺ ልጅ እውነት እንደ ሌሎች ዩቱበሮች አስመሳይ፣ ለጥቅሟ ብላ ራሷን ሴትነቷን እንትን ማትል ጨዋ የሆነች በቃ ሚዲያ ላይ ካየዋቸው ሴቶች ከሶሻል ሚዲያ ላይ በተለይ ዩቱብ ላይ ከወጡ ሴቶች ስርአቷንና ክብረ ንጽህናዋን ሁሉ ጠብቃ የምትኖር ሴት ቢሆን ብትኖር ሄሉ ናት። እና ግን እንደዛም ሆኖ አንዳንድ ጊዜ እውነት ነው ለምንድን ነው ተጽዕኖ ይፈጥራል እና አንዳንድ ጥሩ ሴቶች መልካም ሴቶች ላይ ሊባም ሴቶች ላይ ነገሮች ሁሉ ሽክም ይከብድባቸዋል። እነሱ ላይ ነው ጫና። በወደቀ እንጨት ላይ መፍለጫ ምን ይሆንበታል፣ እንደምባል ልክ ሰውም የሆነ ጫና ሲበዛባቸው አለ አደል፣ ሲይደጋገምባቸው አለ እውነት። እቺ ልጅ በጣም ነው ያሳዘነች። ምክንያቱም እንግዲህ ባለፈውም ህይወት ታውቃላችሁ የእሷን ህይወት። ከማርክ ጋር እየሰራች ባለች ሰዓት በጣም ድንቡሽቡሽ የሆነች ሙሉ ፊቷ ሙለት ያለ የምታምር መልካ መልካም በጣም አሁን ቆንጅዬ ናት። ግን በቃ መልኳይ በፊት የነበረ ወዟ ሁሉ ጥፍት ብሎ አሁን እንደዚህ በዚህ መልኩ ነ ተመጣለ። በቃ ምንድን ነው የምትመስለው ሁላ አሁን እንደውም ደናውናለች። የሆነ ሰዓት ላይ በጣም ነበር በሽተኛ እስከመሆን ሁድ በቃ በሽተኛ ት ናት ምን ሆና ነው እስከሚባል ድረስ ሆና ነበር። በእርግጥ ባይዘዌ በሽታዋ ምን እንደሆነ ባይታወቅም ትታመማለች ሁላ ማለት ነው። እና ከወንድሟ ጋን ባለች ሰት ጥሩ ነበር። አሁን ደግሞ አዲስ አበባ መጣች፣ እንግዲህ ቡታጀራ አዲስ አበባ መጣች። የተለያየ ጓደኞች እንግዲህ ዩቱብ ለመስራት ተገናኝቶ እየሰራች ነበር። ከንትናንጋ አብንንዘር ነው ማን ነው የእናቱ ልጅ ማን ነው? ስሙን ጠፋብኝ። በእናታችሁ ጥሩልኝ። እና ታቁታላችሁ። ከሱ ጋር እየሰራች ባለች ሰት ከሱ ጋም ሊግባቡ አልቻለም። እንግዲህ መጽሐፍ ቅዱስ በሚሰጥ አሰጣጡ በክብር አይደለም፣ መጽሐፍ ቅዱስ የሚሰጥበት መንገድ አይደለም የሰጠኝ ምናምን፣ ክብር የለም ምናም ብላ ተናዳ፣ እንግዲህ በዛ ምክንያትም የተለያየ ግጭቶችም ነበር። እንግዲህ ከዚህ ጋ ምንደዛሆነች በከማርክ ጋር በነበረች ቀድሞ ህይወቷ እንግዲህ ፍቅረኛው ነበር እና እውነቴን እንደ ቀድሞ እንደ መጀመሪያ ፍቅረኛ የመሰለ እንደ ቀድሞ ህይወት የመሰለ ነገር የለም። አንዳንዴ ምክንያቱም እሷ በጣም ነው የምትወደው። በነገራችን ላይ የተለያዩበት ምክንያቱ ምን እንደሆነ አናቅም። ብዙዎቻችን በጣም እንጠብቃለን፣ ማወቅ እንፈልጋለን ስለ ሄሉ መለየት እና መለየት ና ስለ ማርክ መለየት። ለምን በቃ ስለምንወዳቸው። ማርክም ጥሩ ልጅ ነው። እሱም ደግሞ ያው ወንድ ልጅ ይረሳል። በነገራችን ላይ ወንድ ልጅ ሲወስን በእለት እለት ነው፣ ሴት ልጅ ስትወስን በአመቷ ነው ይባላል። ሴት ልጅ ያው ዝም ብላ አይሆንም እንዲ ነው ምናም ትላለች እንጂ ቶሎ አትወስንም ማለት ነው፣ እንደምናውቀው እንደ ራሳችን ካሰበን ግን ወንድ ልጅ ሲወስን በለት እለቱ ይወስናል። በቃ እንደ ሴት ልጅ አይደለም። ሴት ልጅም በእርግጥ መወሰን ከፈለገች አንዴ ሁለቴ እድል ልሰጠ ትችላለች። ግን ቶሎ መወሰን ትችላለች ማለት እንደ ወንድ ልጅ ፈጥና ቸኩል አይደለም። በተለያየ አጋጣሚ እድሎቹን እንድጠቀሙበት ትሰጠዋለች። ከመቼ መቼ ይቀየራል፣ ይለወጣል በሚለው እድል ትሰጠዋለች። ነገር ግን ወንድ ልጅ እንደዛ አይደለም። ቶሎ ነው በቃ ተስፋ ይቆርጣል። ቶሎ ያን ሰው ለመርሳት ከህይወቱ አሽቀንጥሮ ለማስወጣት ነው። እንደውም አሁንም ካያችሁት ማርክ አንድን ቤዛ ነው፣ ከቤዛ ጋር ጀምሮ ነበር። ያው ለዩቱብ ነው። በእርግጥ እንደዚህ እነሱ ከፍሎ ነው የሚያመጡ ለዩቱብ ብሎ ነው፣ ለገበያቸውና ለበቃ ለሽቀላ ነው እነሱ የሚያመጧቸውና አሁን ከእሷ ጋም ደግሞ ተጣልቶ እሷን ከህይወቱ አሽቀንጥሮ አስወጥቷት ይ ወዳው ነው በቃ ሌላ እንደውም እሷ ባጎደለችበት እቺ ያሟላችልኝ ምናም ብሎ ዛሬ ፖስታ ለማጥናትን አይቸዋለሁ። እና ምን ለማለት ፈልጌ ነው ግን ለምን ምን አርጋ ነው ሄሉን እንደዚህ የምትበድሏት? ወንዶች ማለት ነው። በቃ ትጠጓት። ይችኛው ደግሞ ሴት ልጅ ለሴት ልጅ ምቀኛ ጠላት እንደሆነ መርዝ ነቀዝ እንደሆነ እውነት ተረዳውኝ ማለት ነው። ሴት ልጅ የሴት ልጅ ስኬት እንደማትፈልግ እኔም ብዙ ነገር በዙሪያ ባሉትንትን በጓደኞችም አያለሁ። በጓደኞች በቃ በራሳችሁ ባይደርስባችሁ በእናንተ በምትቀርቡ በምትወዱ ሰዎች ላይ በሚደርስባቸው ነገር መረዳት እና ማጥናት ትችላላችሁ። እኛ ግዴታ ራሳችን ላይ ስደርስብንና ሲሆንብን አይደል፣ በተለያየ መንገዶች አጋጣሚ ሴት ለሴት ልጅ ምን እንደሆነ እንደሆነች መርዝ እንደሆነች እመኑ ማለት ነው። የምሬን ነው። ሴት ልጅ በቃ ሴት ልጅ ስኬትን የሴት ልጅ መለወጥን ከስንት አንዱ ከስንቶቻቸው አንድ ከስንት አንዱ እንጂ ከመቶ ፐርሰንት ምናልባት ሀያ አምስት ፐርሰንቱ ቢሆኑ ጥሩ። ሰው አለ ክፉ ሰው እንዳለ፣ ማ በጣም መልካም ጓደኛ አለ፣ መስዋዕት ለጓደኛ ጓደኛ መስዋዕት የሚከፍል ስትከፋ መከፋቷን የማይወድ ስታለቅስም ለቅሷም አብሯት የሚያለቅ፣ ስታዝንም አብሯት የሚያዝን፣ ስትደሰትም አብሯት የሚደሰት አለ ግን ሆኖም ሳለ ምንድን ነው አብዛኛው ጊዜ ሴቶች እውነት ምቀኞች ነን ማለት ነው። ለሴት ልጅ ምቀኞች ነን። ወንድ ልጅ እንደዛ አይደለም። የሴት ልጅ ምቀኝነት እንትን አይደለም። ወንድ ልጅ በቃ ይጎዷቸውን ሊጎዳቸውን ካሰበ ምናልባት ወንድ ልጅ አብዛኛው ጊዜ የምንቀርባቸው አሉ እንደ ወንድምነት የምንቀርባለን፣ ግን እንደ ፍቅረኛ ብለን ነው አብዛኛው ጊዜ ማናቀው። ሩቅ ወንዶች፣ ባዳ የሆነ ወንዶችም የምንቀርበው ወይ በፍቅር ሪሌሽንሽፕ ውስጥ ሆነን ነው አደለ። እንደዛ መሆን ከፈለገን አብዛኛውን የምንቀርባቸው ወንዶችን ዝም ብለን አንቀርባቸውም እና ግን በዛ አጋጣሚ ነው እንግዲህ ሰውን መቅረብን። በዛም አጋጣሚ ተቀራርባችሁ ምናልባት ያ ሰው በፍቅር መቀጠል ካልቻላችሁ፣ በወንድምነትም መሆን ይቻላል። አደል እንደዛ አይነት መንገድ መቀየስም ይቻላል። እነዚህ ማለት ሙድ ገባ ነው፣ የተረዳላችሁ። ሳይጎዳችሁ ብዙ ሳያስከፋቸው ያ ሰውም ሳይጎዷቸው ጥሩ ሕይወታችሁ ላይ ጥሩ ነገር አድርጎ ከወጣና አንድ መሆን ካልተቻለ ወደ ፍቅር ሕይወት መቀየር ወደ ጓደኝነት መቀየር ይቻላል። የፍቅርን ሕይወት የፍቅር ሕይወትን ወደ ጓደኝነትም መቀጠል ይቻላል። ወደ ወንድምነት ነት መቀጠል ይቻላል። መዋለድ ቋንቋ ነው። ከተዋለዱ ከተዋደዱ ከተዋለዱ ይበልጣል እንደሚባል ማለት ነው እና ምንድነው ምንድን ነው ይሄ በጣም ነው የእኔ አንጀት የምትበለኝ ና ምስኪናትና በጣም ያው በእናት ፍቅር ያላደገች ልጅ ናትና አልታደለችም ና ሰውም ስትቀርባቸው አንዳንዴ እውነቴን ነው ሙሉ ቤተሰብ ሙሉ ካልሆነላችሁ ማንም ሰው ነው እናንተ መደፋፈር የሚፈልገው ስላቸው ወንድሟ በጣም ቃሽተ የሆነ በጣም መልካም ለእህቱ የሚሳሳላት እህቱን በጣም የሚወድ ወዳት ወንድም ነው ያላት። በጣም ነው እየሷን ወንድም ወዶ በጣም ስርአት አለው። ለሴት ልጅ ክብር አለው። ጨዋ የሆነ ቤተ ክርስቲያን ልጅ ነው እና ከሱ ገን ባለ እንግዲህ እንደዚህ ጥሩ ነው። ለይቱ በጣም ነው ሚሳሳላት እሷ ስትነካ አንዲት እህቴናት ያሳደጋትም እሱ ነው። እንግዲህ እንደምናውቀውና፣ ግን ማንም ቢኖር እናት ቦታ የሚተካ እናት ቦታ የሚሆን ነገር የለም። ቤተሰብ ሙሉ ሲሆን ነው ማንም ሊያከብራችሁም ሊወዳችሁ። አያችሁ እናት ከጎደለች አባት ከጎደለባችሁ፣ ከቤተሰቦቻችሁ የሆነ ሰው ከጎደለባችሁ ያችን ደካማ ጎን ተጠቅሞ ነው እናንተ ማጥቃትን መጉዳት የሚፈልጉና ብዙ ጊዜ እሷ ሰው አጥታ ይመስላችኋል በቃ የሚቀርቧት ሁሉ ጎድቷት ልቧን ቀስ ማን ሰብሮባት ነው የሚሄደው እና ሄልዬ በጣም ጨዋ ሴት ናት። በጣም ነው መወዳት ና አቋሙ ሁሉ ነገሯ በቃ መልካም ልባም ሴት ናት ማለት ነው። እንደሱ አይነት ልብ ላይ ሁላችን የሚያድልልን። እንደውም እችኛውን ግን በሕይወቷ ገብታ እንደዚህ ብጥብጥ አርጋ ሕይወቷን እንደዚህ አበላሽታባት እንትን ያለችው ምን ምን ብታረግባት ነው እች ልጅ እንግዲህ ምቀኛ ናት ማለት ነው። እና ሴት ልጅ ምቀኝነቷ እስከ ጥግ ድረስ እችን አየዋት ለማለት ፈልጌ ነው። ሄልዬ አይዞ ጊዜዎች ሁሉም ነገር ለመልካም ነችን ጊዜ ታልፍ። ያለሽ ጠንካራ በርቺ፣ አሁንም ጠንክረሽ ትልቅ ቦታ ትደርሻለሽ። ብቻ አንቺ እጃት ትስጭ ለሚሳለቁብሽ ለሚስቁብሽ፣ ለሚደሰቱብሽም፣ ለሚሳለቁብሽም፣ ለሁሉም እግዚአብሔር ስራ ይሰጣል። ለአንቺ መልካም ላሰበልሽም ደግሞ ሁሉም ለሁሉም እንደየ ስራችን ክፉም እንደ ክፋትነት እንቀበሏል። ጥሩንም እንደ ጥሩነት ነው። ለሰው ልጅ መቼም ጊዜ መልካም ከማድረግ ወዲያ ላ አንበል እና ሄሉዬ ቀጤ በጣም ትግስተኛ ነኝ። በጣም ነው መወዳት ሄሉዬን። በዚያ አጋጣሚ በጣም አሳዝናኝ ነው እና ሁሉም በህይወቷ እየገቡነት፣ ብቻሽን ሁኝ የተወሰነ ጊዜ በቃ፣ ማንንም ባትቀርብ ይሻልሻል። ሁሉም የሚቀርቡሽና የምጣጉሽ ለራሳቸው ለጥቅማቸው ስሉ ነው እና ራስሽን ተጠንቀቂ። ሰላማችሁ ብዛልኝ። በሌላ ቪዲዮ እስክንገናኝ ቸራቆየን። ባይ ባይ